ሰላም ጤና ይስጥልን ውድ የሁሉም አለ ዩቲዩብ ቻናል ቤተሰቦቻችን እንደምንቆያችሁን። ዘወትር ሀሙስ ሰዓታችን ጠብቀን በአቢዚኒያ ጥበብ ተገኝተናል የሚያማምሩ ያገር ባህል ልብሶችን ልናስቀኛችሁ ማለት ነው። ቤቲ እንዴት ነሽ? ሰላም ነው። ሰላም ይሁን። እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም፣ ሰላም። ውድ ቤተሰቦቻችን እንደምናላችሁ፣ እንደምንቆያችሁ፣ እንደምንሰነበታችሁ። ዛሬ እንግዲህ የምናሳያችሁ ቆንጆ ቆንጆ የተዘጋጁ ልብሶች ብትል ልብሶች በሰፊ በጠባብ ሴል ይወጡም አሉ እነሱ እናሳያቸዋለን። በትትና እንድትከታተሉን መልካም። ውድ ተመልካቾቻችን፣ እንደሰማችሁት ዛሬ ሴል አለ። እስከ ቪዲዮ መጨረሻ እንድትጠብቁ እያልን ነው። አብራችሁን ቆዩ። ወደ ፕሮግራሙ እንቀጥላለን። ሰላም በድጋሚ ውድ ቤተሰቦቻችን እንደምን አላችሁ እንደምን ቆያችሁ። አሁን የማሳያችሁ እኔ ከለበስኳት ቀሚስ ነው መጀመር። እቺ የለበስኳት ቀሚስ በአራት ወርድ የተሰራች ቀሚስ ናት። መካከለኛ ደረጃ የምትባል ታምራለች። በድርመነን ሆና የተሰራች ቀሚስ ናት። በጣም ነው የምታምር፣ ቅልል ያለች ናት። ታምራለች። ወገቧ ላስቲኳ ፍሪ ነው። አንገቱ ስንሄድ በኦ የተቀደደ ነው፣ ኦ ሆኖ የተቀደደ ነው። ይህ ጅጌው ዝርግፍ ሹራፍ ስራ የሚባል ነው። ይህ ጅጌው ሴንቲው 19 ሴንቲ ሆኖ ይጠለፍ ብሎ የተሰራ ልብስ ነው። በጣም ነው የምታምር፣ ቅልል ያለች ለቤተ ክርስቲያን፣ ቅልል ያለ ፕሮግራም የምትወልብስነች። ራሷን የመሰለ ቆንጆ ነጠላ አላት። ያምራል። መካከለኛ ደረጃ ነች ግን ታምራለች። በጣም ነው የምታምር እች ልብስ እንደዚህ ጥንቅቅ ብሎ ተሰርቶ አልቆላት። 11500 ብር። እሺ ውድ ቤተሰቦቻችን፣ አሁን ደግሞ የተዘጋጁ ልብሶች አሉ ብያቸዋለሁ። እነዚህ ነጭ በነጭ የግሩፕ ልብስ ናቸው። የግሩፕ ልብስ ናቸው። የወንድም አለው። በግሩፕ የተሰራ ልብስ ነው። በጣም ነው የሚያምር። ከዚህ በፊት ነዶን በብትን ሳይተነው ነበረ። ከስተመርታዞ የተሰራ ልብስ ነው። ያምራል። በጣም ነው የሚያምር። አንገቱ ላይ ስንሄድ አንገቱ አራት ማዕዘን በቢ ሆኖ የተቀደደ ልብስ ነው። ደስ ይላል። አቀዳደዱም አጠላለፉም በጣም ደስ ነው። ያምራል። ነጭ በነጭ ነው። ከላይ ወገቡ በላይ ያው በሁለት አይና መነን ሆኖ የተሰራ ነው በስድስት ሜትር ከታች ጋር እንዲመሳሰል ንጻቱ ማለት ነው። በጣም ነው የሚያምር። እጅጌ ጓ ስንሄድ ደግሞ ሰፋ ብሎ የተጠለፈ ነው። ከዚህ ከዚህ ሀያ ሴንቲ ነው። ያው ሂ ከስተመር ትእዛዝ ፈልገው ነው። ኖርማል በ15 ሴንቲ እንደዛ ነው የሚጠለፍ። ሰፋ ረዘም ይበልል ብለው ነው። በጣም ነው የሚያምር። ዝርግፍ ነው ስራው። ወገብ በታች ስንሄድ ደግሞ በአራት ወርዱ ነው የተሰራ ልብስ ነው። ያምራል። በጣም ነው የሚያምር። እንደነገርኳችሁ መነን ድርብ ነው። መነኑ በድር ቤት ተሰራ መነን ነው፣ ሁለት አይን መነን ነው። በዛ ላይ በድር ቤት ተሰራ ነው። በጣም ነው የሚያምር ምንም የጠቆረ ያለ ነገር የለውም። በጣም ያምራል። ወገቡ ላይ ስንሄድ ደግሞ በፍሪ ሳይዝ ነው። ውስጡ ላይ እንደነገርኳችሁ ታሳሪም ይጠባልም ይሰፋልም ያምራል። ይሄ የግሩፕ ልብስ ነው። ነጠላው ራሱን ይመስላል። ነጠላው ፈርጥ ነጠላው ያምራል። ወደ ፈርጡ ስንሄድ ደግሞ ከስተመር ትንሽ ፈርጥ አልጣል አድርጊልኝ ብላኝ ነው ከጥልፉ ላይ ያለው ፈርጥ። ነጭ ፈርጥ አይታይም እዚህ ጋር አለው፣ እጁም አለው ታች ነዶ ላይ አለው። ያምራል እንደ ነገርኩ የግሩፕ ልብስ ነው። የቤተሰብ የግሩፕ ልብስ ነው። በጣም ነው የሚያምር ጽድት ያለው ወገብ በላይም ወገብ በታችሁም ምንም የተለያየ ነገር የለውም። ያምራል። ጽድት ያለ ልብስ ነው። ይህ ብዙ ጊዜ ለቤተ ክርስቲያን እንደዚህ ቅዱስ ቁርባን ለምትቀበሉ በተክሊል ለሚጋቡ ከስተመሮች የሚሆን ልብስ ነው። በጣም ነው የሚያምር፣ ያሳምራል። ለእናቶች መሆን ይችላል። ፈርጡ ይቅር፣ ፈርጡ ይሁን፣ ፈርጡ ይቅር፣ የእናንተ ምርጫ ነው። ከስተመሮች ፈልገው ነው ፈርጥ የሆነበት። በጣም ነው የሚያምር፣ ድምቅ ያደርጋል። ይህ ልብስ እንደዚህ ጽድት ብሎ ተሰርቶ አልቆለት ሀያ ሺ አምስት መቶ ብር የወንድም አለው። የግሩፕ ነው ብያቸው አለው አንዱን የደረሰውና ያመጣውት ይሄ አዲስ ዲዛይን ነው። ያምራል። በአንድ በኩል ብቻ አሁን የተሰራ ልብስ ነው። ቻይና ኳሊታ የሚባል አሰራር ነው። በጣም ያምራል። የወንዱ ፈርጥ አለው። ጥልፉ ከሴቶቹ የተወሰደ ነው። እንደነገርኳቸው የግሩፕ ልብስ ነው። ይህ የወንዱ ቲሸርት ብቻ ነው የታዘዝኩት። ቲሸርቱ ብቻ እንደ ጽድት ትሎ ተሰርቶ አልቆለት 3500 ብር። እሺ፣ ወደ እስችኛዋ የመነን መነን በመነን ልብስ ስንሄድ እቺ ልብስ ነዱ አይደለችም። ታቿም ላይ መነን በመነን የተሰራች ልብስ ነች። ታቿ በስድስት አርቦና የተሰራች ልብስ ነች። መነን ነው። ጥልፍ ነው። ይህ ሙሉ ዙሪያው ጥልፍ የተጠለፈ ነው። በሁለት አይን መነን ሆኖ ሙሉ ዙሪያው ጥልፍ ነው። መስቀል መስቀል አሉት። የፎቶ ልብስ ነው። በጣም ያምራል። ወገቡ ስንሄድ ደግሞ ይህ የፎቶ ስራ ነው። ይህ እንደ ቤልቱ ሆኖ ጀርባው ጥቅጥቅ ላስቲክ ነው ሂዶ ሰውነት ላይ ግጥም እንዲል። ይህ አሰራሩ ሽንሽን አሰራር ነው። አንገቱ ስንሄድ እንደ ተላላፊ ሆኖ የተሰራ ልብስ ነው። ተላላፊ ሆኖ የተሰራ ልብስ ነው በጣም ያምራል። ዝርግፍ ሹራብ ስራ ነው። እዚህ ጋ ላስቲክ አለው እጅጌው ላይ ሳብ እንዲያደርግ ያምራል። ዝርግፍ ያለ ልብስ ነው። በጣም ነው የምታምር እቺ ልብስ። አዎ በተለያየ ከለር የክር ከለር ማስጠለፍ ትችላላችሁ። አጋጣሚ ከስተመር ምርጫ ቢጫ ጎልድ ቢጫ ይጠለፍልኝ ብላ ነው። በፈለጋችሁት ከለር መርጣችሁ ማስጠለፍ ትችላላችሁ። ራሷን የመሰለች ነጠላ አላት። እች ልብስ እንደዚህ ጽድት ብሎ ተሰርቶ አልቆላት 6500 ብር። እሺ ውድ ከስተመሮቻችን፣ ወደዚህኛው ወደ ተዘጋጀች ልብስ ስንሄድ እች ልብስ ታምራለች። ቅልል ያለች ወጣ ያለች ልብስ ናት። እንደ ኖርማል ልብስ አይነት አሰራር ናት። ልብሷ ታምራለች። እንደ ፓካውት ሆና የተሰራች ልብስ ነች። ሙሉ ዙሪያዋ በአራት ማዕዘን ሆኖ ይሄ እጁ እንደ ፓካውት ነው የተሰራ ልብስ ነው። በሸፒ ሆና ሽንሽን ሁና የተሰራች ልብስ ነች። እቺ ዲዛይኗ ታምራለች። ሰውነት ላይ ስትደረግ ውበት አላት። ከላይኛው ጥልፍ የተወሰደው ጉብጉቡ ነው። ኋላዋ በዚህ ፔ የተሰራች ነች፣ ሸፒ ነች። ሰውነት ላይ ስትለበስ በጣም ነው የምታምር። ልጥፍ ያለች በአራት ወርድና የተሰራች ልብስ ነች። በድር መነን ነው የተሰራችው ታምራለች። ለወጣቶች የምትወ ልብስ ነች። እንደዚህ ለሰርግ ለማጀቢያ ትሆናለች። ራሷን የመሰለ ቆንጆ ነጠላላት በደረጃ የተሰራ ራሷን የመሰለ ቆንጅዬ ነጠላላት ቅልል ላለ ለወጣት የምትወል ልብስ ነች። ወጣ ያለች ናት። እንደ ዘመኑ ፋሽን ልብስ ነው እች። ታምራለች። ነጠላዋ በደረጃ የተሸመነች ነች። ታምራለች። እቺ ልብስ እንደዚህ ጽድት ብሎ ቆንጆ የሆናት ስር ዳብል ነው ብያሃለው። መነኑን ቆንጆ የሆናት ስርቶ እንደዚህ ያልቆላት 11 ሺ ብር። እሺ፣ ውድ ከስተመሮቻችን አሁን ደግሞ ወደ ብትን ጨርቆቻችን እንሄዳለን። ይህ ልብስ በጣም ነው የሚያምር ሰፋ ያለ ልብስ ነው፣ ተገጣጥሟል ወርዱ ለእናንተ ለማሳየት ነው ያመጣሁት። በጣም ያምራል። ቬጅና አረንጓዴ ሻይን የሚያደርግ ከለር አለው፣ ጎመኔ ከለርም አለው። በጣም ነው የሚያምር። ዲዛይኖቹ ምናምን ምናምን ዝም ያለ ከለር ነው፣ ያምራል። ለክርስትና ቢሆን ይሄ ልብስ፣ በግሩፕ ለምታሰሩ እንደዚህ ሰርግ ለማጀብ ሰብሰብ ብላችሁ ቤተሰብ ለምታሰሩ የሚሆን ልብስ ነው። ሰፋ ያለ ልብስ ነው። በጣም ነው የሚያምር። ደስ ይላል። ብዙም ድምቅ ብዙም ዝም ያለ ከለር ነው፣ ያምራል። በማች ለምታሰሩ ራሱን የመሰለ ነጠላ አለው፣ ያምራል። ብዙም ማይረብሽ ክር ነው። ክሮቹ ሻይኒ ውስጡም ስላለው ይሄ ልብስ እንደዚህ ጽድት ብሎ ከወገበ ላይ እናንተ በፈለጋችሁት ዲዛይን ጽድት ብሎ ተሰርቶ አልቆለት 14500 እሺ ውድ ከስተመሮቻችን ወደ ዚችኛዋ ብትን ነጭ ልብስ ስንሄድ እቺ ልብስ ታምራለች መካከለኛ ነች ብዙም ሰፊ ብዙም ጠባብ የማትባል ወርዷ በጣም ሰፊ ነው ወርደ ሰፊ ነው ያምራል መነኗ ጽድት ያለ መነ ነው ሁለት አይን የሚባል መነ ነው። ያምራል ሻይኒ አላት እነዚህ ዲዛይኖቹ ያምራሉ። አራቱ ማር ግጥምጥም ሲል ውበት አለው። እቺ ልብስ ከወገብ በላይ በ10 ሴንቲ የተወሰነ ዲዛይኗ ተወስዶ ቢጠለፍ ውበት አላት። ለቤተክርስቲያን እንደዚህ በግሩፕ ለምታሰሩ ቀለልላለ ፕሮግራም የምትሆን ነጭ በነጭ ልብስ ነች። ታምራለች። ራሷን የመሰለ ነጠላ ላት ያምራል። ነጭ ልብስ ደስ ይላል። ለቤተ ክርስቲያን ደስ ይላል። እንደዚህ ለቁርባን፣ ለቅዱስ ቁርባን የምትሆን ልብስ ነች። ታምራለች። ቅልል ብላ በራሷ ዲዛይን ተወሰነ ተጠልፎ አልቆላት በድርመነን ምናምን ያው የጸጉር ሻሽም አለ እንደዛ ጽድት ብሎ አልቆላት 12500 ብር ሺ ወደ ዝችኛዋ ነጭ በነጭ ልብሳት አንድ አራት አምስት ማሳያችሁ ድ ከስተመሮቻችን ነጭ በነጭ ልብሶች አሉኝ። ወደ ዝችኛዋ ስንሄድ ደግሞ ችም ነጭ በነጭ ልብስ ናት። ሙሉ መደቧ ቬዥ ነው። ሳባክር ነው። እነዚህ መስቀል መስቀሎቹ ያምራሉ። በሰጠውታል ብዙም ሰፊ ብዙም ጠባብ ማተባል ነች። አራቷም ወርድ ግጥምጥም ስትል ታምራለች። በቃ እሁድ እሁድ እንደዚህ ለቤተ ክርስቲያን ልትሆን የምትችል ነጭ በነጭ ልብስ ነች። ታምራለች። ራሷን የመሰለ ደግሞ ነጠላ አላት። ሙሉ በሙሉ የራሷ ዲዛይን ይሄ፣ የሆነ ዲዛይን አላት። ነጠላ አላት። ነጠላው በጣም ምህርተ መስቀል ሆኖ መለበስ የሚችል ነጠላ ነው ያምራል በድርመነን ሆና ጽድት ብሎ እች ልብስ ተሰርቶ አልቆላት አስር ሺ አምስት መቶ ብር እሺ ውድ ከስተመሮቻችን ወደዚችኛዋ ብትን ነጭ በነጭ ልብሳችን ስንሄድ እች ልብስ ደረጃ አላት ባለ ሁለት ደረጃ ነጭ በነጭ ልብስ ነች ታምራለች ዲዛይኗ ሻይን ያለው ያምራል ዲዛይናቸው ያምራል አራቱ ማረብ ግጥምጥም ሲል ውበት አለው መነኑ ያው ሁለት አይን የሚባል መነን ነው በዛ ላይ በድርብ ነው የሚሰራው ወርዱ በጣም ሰፊ ነው እች ልብስ ከአንገቷ በላይ በዚች በቀጭኗም ሰፋ ብላን ብትሰራ በጣም ታምራለች ውበት አላት ታምራለች እንደዚሁ እንደነገርኳችሁ ለቤተ ክርስቲያን ለቅዱስ ቁርባን የሚሆኑ ልብሶች ናቸው ቀልል ያሉ ማይከብዱ ራሷን የመሰለ ነጠላ አላት በጣም ነው የሚያምር ተጣፍቶ የሚለበስ ነጠላ እች ልብስ ጽድት ብሎ ተሰርቶ በዳብል መነን ሆኖ ጽድት ብሎ ተሰርቶ አልቆላት ከጸጉር ሻሽ ጋር 11500 ብር። እሺ ውድ ከስተመሮቼ ወደ እስተኛዋ ብትን ነጭ ልብስ ስንሄድ እች ልብስ ታምራለች። ሰፋ ያለ ደረጃ ያላት ባለ አንድ ደረጃ ነጭ በነጭ ልብስ ነች፣ ታምራለች። ወርዷ በጣም ሰፊ ነው። ያው ነጭ በነጭ ልብስ ደስ ይላል። ለቤተክርስቲያን ቢለበስ በጣም ደስ ይላል፣ ያምራል። ወርዷ በጣም ሰፊ ነው። እነዚህ ዲዛይኖቹ ደስ ይላሉ። ሙሉ መደቡ በሲልቨር ሻይኒ የተሸመነ ነጭ በነጭ ልብስ ነው፣ ታምራለች። ራሷን የመሰለ ሰፊ ነጠላ አላት። ተጣፍተው የሚለበስ ነጠላ በጣም ነው የሚያምር። ይሄ ነጭ በነጭ ልብስ ለቤተ ክርስቲያን፣ ለቅዱስ ቁርባን እንደዚህ እሁድ እሁድ መለበስ የሚችል ልብስ ነው። ከወገብ በላይ ውድ ከስተመሮቻችን እናንተ በፈለጋችሁት ዲዛይን ተጠልፎ አልቆላት ከጸጉር ሻሽ ጋር 12500 ብር። እሺ፣ ውድ ከስተመሮቻችን ደግሞ አሁን ከነጭ በነጭ ወጣ ብለን ሰፋ ወዳሉ የነዶ ልብሶች ይዤላችሁ መጥቻለሁ። እቺ ልብስ በጣም ነው የምታምር። ሙሉ መደቧ አረንጓዴ በ አረንጓዴ ሻይን የሚያረጋ አረንጓዴ አላት። በጣ እነዚህ ዲዛይኖቹ ቬዥ ከለር ናቸው። ታምራለች። ብዙም ሰፊም ብዙም ጠባብም ማትባል ልብስ ነች። ወርዷ በጣም ወርዱ ሰፊ ነው። በጣም ወርዱ በጣም ሰፊ ነው። መነኑ ጽድት ያለ ያው መነን እዚህ ቤት አንደኛ ደረጃ መነን ነው። ሁሌ የሚቀርብ ሁለት አይን የሚባል መነን ነው። በጣም ወፍራም ነው። በዚህ ላይ ይደረባል። ያምራል። አራት አርብ ልብስ ነው ይሄ። ታችኛው ጫማ ምናምን ነገር እንዳይስበው ይሸፈናል። በፑማ ገበር በሚባል ነገር ይሸፈናል። ጥንካሬ እንዲኖረው ልብሱ ያምራል። ልብሱ ራሷን የመሰለች ነጠላ አላት። ያምራል ሰፋ ያለ ጣፍቶ የሚለበስ ነጠላ ነው። ያምራል። ይህ ልብስ ለፕሮግራም ቤተሰብ እንደ ስብስብ ብላችሁ ለምታሰሩ ለሽምግልና መሆን የሚችል ልብስ ነው። ውድ ከስተመሮቻችን፣ ከወገብ በላይ እናንተ በፈለጋችሁት ዲዛይን ጽድት አድርገን ልቅም ብሎ ተሰርቶ አልቆለት 16500 ብር። እሺ ውድ ከስተመሮቻችን፣ ወደዚች ነው ብት ልብስ እንሄድ። እች ልብስ መካከለኛ የምትባል ልብስ ነች። ብዙም ሰፊ ብዙም ጠባብ ማትባል፣ በጣም ታምራለች። ዶቃ ነው ብዛት፣ ከለሯ ዶቃ ነው። ቀይ ያላት፣ ቤዥ ያላት ሶስት ክር ነው። ድምቅ ያለች ናት፣ ታምራለች። እነዚህ እነዚህ ዲዛይኖቹ ውበት ሰጠውታል። ይህ ዳርና ዳሩ ጉብጉቡ ውበት ሰጠታል። ብቻ አራቷ ማረብ ግጥምጥም ስትል ውበት አላት፣ በጣም ነው የምታምር ጠልፏም ከወገብ በላይ ስትጠለፍ ታደምቃለች። በጣም ነው የምታምር። ይቺ ልብስ በቃ ለሽምግልና፣ ቀለል ላለ ፕሮግራም፣ ለክርስትና እንደነገርኳችሁ ቤተሰብ ስብስብ ብሎ ለማሰራት ብትሆን ድምቅ ታደርጋለች ሚያምር መነን ነው መነኑ ሁለታይ የሚባል መነን ነው በዛ ላይ ይደረባል ይሄ እንደነገርኳችሁ ይሸፈናል ጫማ እንዳይስበው ሌላ ሌላ ነገር እንዳይስበው ይሸፈናል በጣም ነው የሚያምር ራሱን የመሰለ ትልቅ ነጠላ አላት ነጠላው በጣም ትልቅ ነው ትምህርት ተመስቀል ሆኖ መለበስ መልበስ የሚችል ነጠላ ነው። የራሱን ዲዛይን አመጣጥነው ነው የሰሩት። ያምራል። ያው ዶቃ በቀይ ድምቅ ያደርጋል። ና እቺ ልብስ ውድ ከስተመሮቻችን፣ እናንተ በፈለጋችሁት ዲዛይን ጽድት ብሎ ተሰርቶ አልቆላት 1650 ብር እሺ ውድ ከስተመሮቼ ወደዚችኛው ብት ልብስ እንሄድ። እች ልብስ ለየት የሚያደርጋት መሀሏ በጣም ሰፋ ያለች ሁና፣ ዳርና ዳሯ በቀጭን ደረጃ የምትባል ልብስ ነች። መሀሏ ሰፋ ያለ ሆኖ በጣም ነው የምታምር። ሙሉ ወርዱ አራት ወርድ ነው። ይህ ስፋቱ ሰፊ ነው፣ ወርደ ሰፊ የሚባል ነው። ሙሉ መደቧ እንደ ፒንክ ነገር በአረንጓዴ ሻይን የሚያደርግ አረንጓዴ ያለው ዲዛይኑ ላይ ታምራለች። እነዚህ ዳርና ዳሩ ደረጃ የሚባሉ ናቸው። ከዚህ በፊት እንደነገርኳቸው እንደዚህም ሆና ብትሰራ ሌላ ልብስ ነው የምትመስል። ያ እንደ ራሳችሁ ፍላጎት ነው። ወድ ከስተምሮቻችን ታምራለች። ወርዷ ሰፊ ነው በጣም ራሷን የመሰለ ነጠላላት ትልቅ ነጠላላት ሰፋ ያለ ያምራል። ፒንክ ነገር ስላላት ድምቅ ታደርጋለች። ይችል ለክርስትናም ትሆናለች። እንደዚህ ቤተሰብ መቶ ቁጥር ጎመኔ ና ፒንክ ክር ነው፣ ድምቅ ያደርጋል። ከወገብ በላይ ውድ ከስተመሮቻችን እናንተ በፈለጋችሁት ዲዛይን የአንገት ቅድ ጽድት ብሎ ተሰርቶ አልቆላት 13ሺ ብር። እሺ ውድ ከስተመሮቼ አሁን ደግሞ ማሳያችሁ እስካሁን ካሳየዋችሁ ለየት የምትል ሞራ ወይ ምዝ የምትባል ልብስ ነች። ታምራለች። መነንም አደለችም ሞራ ነች። ታምራለች። ይው እንደዚህ ካሜራ እንደሚያሳየው ያምራል። ይሄ ሞራነቱ ወይም ዙ በሳባ በነጭ ሳባ የተሰራ ነው። ሶስት ደረጃ ልብስ ነች ታምራለች። ያምራል። አረንጓዴ የሚባለው ከለር ነው ያምራል። በጣም ነው የምታምር። ሙሉ አራቷ አማረብ ግጥምጥም ስትል ውበት ይኖራታል። እቺ ልብስ ብዙ ጊዜ ተደረባ ባትሰራ ውበቷ ይወጣል። ከስር ገበሩ ሲሆን ሻይኒነቱ ውበቱን ያወጣዋል። ታምራለች። ራሷን የመሰለ ነጠላ አላት በደረጃ የተሰራ ያምራል። እንዲሁም መነን አንፈልግም መነን በዛብን ለምትሉ ወጣ ያለች ልብስ ነች። በጣም ግጥምጥም ብላ አልቆላ ስትሰራ ውበት አላት። ከወገብ በላይ ያልሰፋ ጥልፍ አንዱ የተወሰነ በአምስት ሴንቲ በአስር ሴንቲ ራሷ ክር ተጠልፋ ብትሰራ ድምቅ ምታደርግ ልብስ ናት። ኖርማል በቃ ቅልል ላለ ለፕሮግራም እንደዚህ በግሩፕ ለምታሰሩ ድምቅ ምታደርግ ልብስ ነች። እቺ ልብስ እንደዛ ሆኖ ተሰርቶ አልቆላት 7 ሺ 500 ብር። ውድ ከስተመሮቼ አሁን ደግሞ ያው በመጀመሪያ በመግቢያ ፕሮግራማችን ላይ ሴል አሉ ብያቸዋለው። ሴል የወጡ ልብሶች እነዚህ ናቸው። ሌሎችም አሉ አሳያቸዋለሁ። በሁለተኛው እነዚህ ልብሶች በደረጃ ቀጠን ያሉ መካከለኛ ደረጃ ናቸው። ያው ግድ ስለሆነ ነው ኳሊቲያቸው ወርዶ ሌላ ነገር የተበላሸ ነገር ኑሯቸው አይደለም። ያምራሉ። ያው አንዳንዴ እንደዚህ ከስተመር ለመያዝ ከስተመር ለሌላ ሰው ለቤተሰብ ጊፍት ለመስጠት ምናምን ለሚፈልግ ቀለል ያለ ነገር ስለሚፈልጉ ነው እንጂ ልብሶቹ ቆሽሸው ሌላ ነገር ሆኖ አይደለም። ያምራሉ። ደረጃቸውን የጠበቁ ናቸው። ትክክል። ለዛ ከማሰብ የተነሳ ነው። ያምራሉ። እያንዳንዳቸው ነጠላዎቻቸው ነው። በጣም የሚያማምር ነጠላ ነው ያላቸው። ለቤተ ክርስቲያን፣ ቀለል ላለ ፕሮግራም የሚሆኑ ልብሶች ናቸው። ብዙ ቀጠን ያለ እንደዚህ ደረጃ፣ ሁሌ ብድግ እያደርጋችሁ ትለብሱታላችሁ። እንደ ሰፊ ልብስ አይደለም፣ ያምራል። ይሄ የእያንዳንዱ ነጠላ ነው። በጣም ነው የሚያምሩ። ውድ ከስተመሮቻችን ለናንተ የቀረቡ ሴሎች ናቸው። እነዚህ ልብሶች ከወገብ በላይ እናንተ በምትፈልጉ ዲዛይን እና ጥልፍ ጥንቅቅ ብሎ ተሰርቶ አልቆላቸው 6500 ብር 6500 ብር ብቻ ብቻ ያምራሉ። አራት ወርድ ናቸው። ደረጃ ቀሚስ ግድ ነው። አንዳንዴ ለከስተመር እንደዚህ በጣም ለዛ ነው። ውድ ከስተመሮቻችን በዚሁ አጋጣሚ ተጠቀሙበት። ጥራታቸውን የጠበቁ ልብሶች ናቸው። ሴልስ ስለወጡ ለእናንተ ተብለው ነው። በጣም ነው የሚያምሩ አራት ወርድ ናቸው ያምራሉ። በዛ ላይ ሴልም ስለወጡ፣ አዎ በዳብል መነን ሆኖ እንደ ማንኛውም ኖርማል ልብስ ነው የሚሰሩ። እምፈልጉ ዲዛይን ነው የሚሰሩት። በጣም ነው የሚያምሩ። ጊፍት ለመስጠት ለእናንተ እንደዚህ አሁን ብዛት ሶስት አራት ምናምን ብታዙ በዚህ አጋጣሚ ተጠቃሚ ናቸው፣ ውድ ከስተመሮቻችን። ሌሎቹም አሉ እናሳያቸዋለን። እሺ ውድ ከስተመሮቻችን አሁንም ሽያጩ እንደቀጠለ ነው። እዩት። እቺ የምታዩት ቀሚስ ሶስት ደረጃ ናት። በጣም ነው የምታምር፣ ታምራለች። አራት ወርድ ነች። በጣም ነው የምታምር። ራሷን የመሰለ ነጠላላት ያማምራሉ። ራሷን የመሰለ ነጠላላት በስድስት ሺህ አምስት መቶ ብር ለውድ ከስተመሮቻችን። ትክክል ትክክል፣ የሚታለፍ አይደለም። እንዳያመልጣችሁ ነው የምንለው እ እቺ ምን እንደዛው ነች ኖርማል ፕራይሷ አስራ ሁለት ሺህ ነው የነበረ ነበር አሁን ታምራለች ወገበላይ እናንተ በምፈልጉ ዲዛይን ሙሉ ጥልፍ ካላችሁ ሙሉ በመፈልጉ ዲዛይን ጽድት ብለው ተሰርተው በጣም ደግሞ ደንበኞቻችን ቀድሞው እንዲያዙ ቀኑ እስከመ ድረስ ነውዲስየሚቆይይወአን ወርእእወዜዚወር ባለው ጊዜ ውድ ከስተመሮቻችንቪዲ በተለቀቀወ እያንዳንዳቸው እራሳቸውን የመሰለ ቆንጅ እየነጠላላቸው እነዚህ አሁን 80 90 የነበሩ ቀሚሶች ናቸው። ለውድ ከስተመሮቻችን ከሁን ቀደም እንደተናገርኩት ነው ዲስካውንት የወጣ የግድ ከስተመራ ሲያሰራ ብዙ ጊዜ በዲስካውንት መስራት ግድ ስለሆነ ለዛ ተብለው ነው የወጡት። ያምራል። የለውም የጥራት ጉድለት የለውም ለውድ ከስተመሮቻችን ነው። ይሄ ያምራል። እንደ ራያ ኋላው ሰፊ ሆኖ እንደ አራት ወርድ የሚለበስ ልብስ ነው ያምራል። በጣም የሚያምር ግጥምጥም ሲል አራቱም ወርድ ያምራል። ወገብ በላይ። 6500 ይሄም ሁሉም 6500 ናቸው። የሚያማምር ትልልቅ ነጠላ አላቸው እንደነገርኳችሁ ዋጋው ሲቀንስ ጥራቱ ኳሊቲው አልቀነሰም። ውድ ከስተመሮቻችን እናንተን ለማቅረብ ነው ነውግድ ነው። በስድስት ወር በሶስት ወር አንዴ እናወጣለን። ውድ ከስተመሮቻችን ይችን ወር ተጠቅማችሁ ዲስካውንታችሁን ተጠቀሙ እንላለን። ውድ ከስተመሮቻችን ይሄው እንዳሳየናችሁ የተዘጋጁ ልብሶችን አሳይቻለሁ። ሰፋ ያሉ ልብሶችን አሳይቻለሁ። ነጭ በነጭ ልብሶችን አሳይተናል። በዲስካውንት ደግሞ ወደ አንድ ወደ ስምንት ወደ አስር ፍሬ ልብሶች አሳይተናል። እናንተ የምትፈልጉትን ልብስ ስክሪንሹት አድርጋችሁ በቴሌግራም በዋትስአፕ ላኩልን፣ በውስጥ መስመር አውሩን። የዛሬው ፕሮግራማችን ይህን ይመስል ነበር። እናመሰግናለን ውድ ተመልካቾቻችን። የዛሬው ፕሮግራማችን ይህን ይመስል ነበር። እነዚህን የመሳሰሉ ልብሶች በስድስት ሺ አምስት ተብላችኋል። ያው እንደማያመልጣችሁ ተስፋ እናደርጋለን። እነዚህ በሌላ ጊዜ የነበራቸውን ዋጋ ታውቃላችሁ። አሁን ደግሞ ዲስካውንት ወጧል፣ ተጠቀሙበት። ይሄ ቪዲዮ ከተለቀቀ ተለቀቀ ከአንድ ወር በኋላ ያው ዲስካውንቱ አይሰራም። ስለዚህ ቀድማችሁ እዘዙ እንላለን፣ እምር በሉ በተመጣጣኝ ዋጋ። ያው እንደተባለው ዋጋቸው ስለቀነሰ ጥራታቸው ይቀንሳል ብላችሁ ስጋት እንዳይገባችሁ፣ ጥራታቸው እንደጠበቁ በቅናሽ ነው የቀረቡት። ተጠቀሙበት እድሉን እያለን። ቀጣይ ሳምንት እስክንገናኝ ሰላም ሆኖ ነው።